ምድር ላይ ሐሜተኞች ብዙ ናቸው አሁን በዚህ ሰዓት ስለ እናንተ የሆነ ቦታ የሆነ ሰው ጥሩ ወይም መጥፎ ነገር እያወራ ይሆናል ግን አስባችሁ ታውቃላችሁ የእናንተ የሆኑት የቀረባችሁ የሆኑት ወይም ስለ ማንነታችሁ ጠንቅቀው እያወቁ ለምን መጥፎ ያስወሩባችኋል ይህንን እንዲያደርጉ የሚያስገድዳቸውስ ነገር ምንድን ነው ምክንያታቸውስ በዚህ ቪዲዮ ይህንን እንዲያደርጉ የሚያደርጋቸውን ሶስት ምክንያቶች እንመለከታለን ማሳሰቢያ ይህ እናንተ ጥሩ ሰው ሆናችሁ ሳላችሁ እያወቀ መጥፎ ስለሚያስወራባችሁ ሰው ብቻ ነው እየተናገረን ያለ ነው ቪዲዮው ላይክ በማድረግ ይጀምሩ ስለናንተ እናንተ መጥፎ እንዲያወሩ የሚያደርጋቸው ሦስት ምክንያቶች አንደኛ የእናንተን ደረጃ መድረስ ስላልቻሉ ነው ሰዎች ብዙ ጊዜ እነርሱ እዛ ደረጃ ላይ ካልደረሱ ስለ ደረሱት ሰዎች ጥሩ አመለካከት አይኖራቸው። ለፍታችሁና ጥራችሁ ሀብታም ብትሆኑም ከመናፍስት አሰራር ጋር ማገናኘታቸው የተለመደ ነው። ድሮ ድሮ ጠንቋይ ቀልቦ ነው ይባል ነበር። አሁን ደግሞ እልምናንቲ በሚል ቅርጹን ቀይሮ መጥቷል። ስለዚህ ከምክንያቶቹ መካከል አንደኛው እነርሱ የእናንተን ደረጃ መድረስ ባለመቻላቸው ነው። በሁለተኛ ደረጃ እናንተ ያላችሁ ነገር ስለሌላቸው ነው። ይህ ማለት ደግሞ እናንተ በተሰጣችሁ የተፈጥሮ ስጦታ ላይ በሚያደርባቸው ልዩ ፍላጎት ወይም ቅናት። ምናልባት ፈጣሪ አይምሮ ካላችሁ፣ ታለንትድ ከሆናችሁ፣ ተናግራችሁ ማሳመን የሚወደድ ባሕሪ ካላችሁ፣ በተፈጥሮ ሰዎች የሚወዳችሁ ከሆነ፣ ብዙ ስጦታ የተቸራችሁ ስትሆኑ የእነርሱ አለመቻልን አጉልታችሁ ስለምታሳዩአቸው ቀጣዩ እርምጃቸው የእናንተን ስም ማጥፋት ይሆናል። ስለዚህ ሁለተኛው ምክንያት እናንተ ያላችሁ ስለሌላቸው ነው። ሶስተኛና የመጨረሻው እናንተን ለመምሰል ሞክረው ስላልተሳካላቸው ነው። ይህ አንድን ታሪክ ያስታውሰኛል። አንድ ጊዜ ቻርሊ ቻፕሊን የመምሰል ውድድር ተዘጋጅቶ ዋናው ራሱ ቻርሊ ቻፕሊ ተወዳድሮ 37ኛ ወጣ። ራሱን በመምሰል የበለጡት 36 ሰዎች ነበሩ። ታዲያ ይህ የሚነግረን እናንተ ኦርጂናል ስትሆኑ ብዙ ሰው እናንተን ለመምሰል ይሞክራል። በዚህ ሂደት ውስጥ ደግሞ እናንተን መምሰል ያቃታቸው አሁንም ምርጫቸው ስለ እናንተ መጥፎ ማስወራት ይሆናል። ስለዚህ በአጠቃላይ ዓለም ላይ እናንተ መሆን የምትፈልጉትን ያንን መልካምና በጎ ሰው ሁኑ። ከዛ ውጪ ለሚወራው አትጨነቁ። ሁሉም የራሱን ድካም መደበቂያ የራሱን ስንፍና እንደ ማስታገሻ የእናንተን ስም ያጎድፋልና ቦታ አትስጡ። በአጭሩ ስለ እናንተ መጥፎ የሚያወሩት ሁሉ ቅናት ያደረባቸው ናቸው። ቅናት ደግሞ ስር በስር ራሱ ቅናተኛውን ያዳክማል። ከተመቻችሁ ላይክ ያድርጉ። እስካሁን ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን። ከተመቻችሁ ላይክ ያድርጉ። እስካሁን ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን። ከተመቻችሁ ላይክ ያድርጉ። እስካሁን ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።